ሰላም እንዴት ናችሁ? በእያላችሁ ነገር ነው አለም ቤተሰቦች፣ አለ ዛሬ ለሚዛናችን ጋዜጠኛ ሲሳይ አጌና ከአቡነ ጋር ያደረገው ቆይታ ነው። እንግዲህ ብዙ ሀሳቦች ተንሸራሽሯል። በጣም የሚጎርም ቆይታ ነው። ብዙ ሰው ግን አላየሁም። በጣም የሚጎርም ነው በጣም ኦርቶዶክስ ቤተክርስቲያን ውስጥ ምን ያክል ፈተና፣ ሽኩቻና ስቃይ እንዳለ ነው የምትወረዱበት። በጣም የሚጎርም ነገር ነው እና ጋዜጠኛ ሲሳይ አጌና እንዴት ነው አሁን ቤተክርስቲያን ውስጥ ያለ መለያየትና መከፋፈል ሙሉ በሙሉ በሚባል ደረጃ ተፈቷል የሚል ጥያቄ ሲጠይቃቸው፣ አይደለም መከፋፈሉ አሁንም አለ። በሶስት ቦታ ላይ በትግራይ ሲኖዶስ ያለ መለያየት አለ። በኦሮሚያ ሲኖዶስም ደግሞ እኛ ስንመለስ እምቢ ብለው መንደር ውስጥ ይቆሩ አሉ። እንደገና በጎጃምም ደግሞ እንደዚሁም ፓትርያርክ እስከመሾም የተሞከረ ሙከራ አለ አል እና እኔ በጣም የሚጎርመኝ እንግዲህ የትግራይ ሲኖዶስ እናውቀዋለን። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ የተጎነጠሉ ሰዎች ያስተባበሩት መጎንጠልና አመፅ ነው እናውቀዋለን። ማን እንደወጭ አሁን እነማን እነማን እንዳሉበት እናውቃለን። የኦሮሚያ ሲኖዶስም እንዴት እንደሆነ እናውቃለን። የጎጃም ሲኖዶስ አለ ወይም ደግሞ ሲኖዶስ የለም፣ ነገር ግን እንደዛ ተሞክሮ ነበር ነው ያሉት። እንደዛ ተሞክሮ ነበር ካሉ እነ ማን እነማን የሚመሩት በዝርዝር መታወቅ መቻል አለበት። እኮሌ እኮሌ እከሌ የሚባል ጳጳስ በዚህ ቦታ እዚህ ቦታ ላ አድርጓል። ማድበስበስ፣ መሾነጋገል፣ መፎጋገር ሳህን ግልጽ ያለች ቆጥተኛ መልስ ያስፈልገናል። ያ መረጃው ለህዝብ ይውጣ። ከዛ እኛ እንዳኛል። ከዛ ህዝብ ይዳኛል። ከዛ ምኑ ጋር የቱ ጋር እንዳለ እኛ ህዝብ ይደርሱበታለች። ምንም ችግር የለም ነገር ግን የትግራይ ሲኖደሱ መቼም ፀሐይ የሞቀ አገር ያወቀው ነው። ዋና ትግራይ ሲኖደሱ ዋና ፓትሪያርክ ብፁህ አባታችን አቡነ ዶብረ ጽዮን ናቸው። እሱ ቀጥሎ በጣርገው የሚያዘው እሱ ነው። እዛ ላይ ብዙም ንግግር አልፈልግም። ምክንያቱም መቶ ቪዲዮ ሰርቻለሁ ያለው በዛ ጉዳይ ላይ አሁን እዛ ላይ መልወስወስ አልፈልጉም እና ሌላው ግን አቡነ ወስጣጤዎስ ከተናገሩት በጣም ከጎረበኝ ከኦሮሚያ ሲኖዶስ ውስጥ ከነበረ ሹመትስ አምስቱ ጳጳሳት መንደር ውስጥ እኔ ያሉት ነዋል እኔ አይደለም ያልክት። አሁን አረገ ግቡና ሲሳ ገራ ሉዓላዊ ሚዲያ ላይ ግቡና እዩት፣ አምስቱ ወደ መንደር ሲገቡ። እባካቸው፣ እባካቸው ከህዝብ ጋር ተቆላቀሉ ተቆላቀለ አገልግሉ፣ ቀድሱ ግን እንጂ ለምንድነው እዛ መንደር ውስጥ ገብታችሁ የቀራችሁ ብዬ በግሌ እየሎም መንኩኖ ጨረቴን አልተውኩም አለ። በጣም ነው የሚያሳፍረው። ጵጵስናን የሚያክል ማዕረግ ስልጣን ይዘው መንደር ውስጥ መቀመጥ ማለት ምንድን ነው? መንደር ውስጥ ምን እየሰር ነው? ምን እየሰር ነው? እርሻ፣ ገበሬ ናቸው አያርስም። ነጋዴ ናቸው አይነግድም። ወይ ታጣቂ አይደሉ ክላሽ ይዘው ምንድን ነው የሚሰሩት? መንደር ውስጥ ይሄን ግን ቅዱስ ሲኖዶሱ አላነሳም። እውነትም ሆነ ውሾትም ሆነ ለምሳሌ ሲሳ ገና የጎጃሙን ሲያነሱት የጎጃሞቹ ቅባት ናቸው ቅባት ደመቆ በሃይማኖታቸው ይለያል ሲል አቡነ ወስጣጤስ ምን አሉ አዎ አዎ አዎ የጎጃሙ ግን ሃይማኖቱም ሌላ ነው አሉ ግን መጀመሪያ ያነሱት ከሲኖዶሱ ውስጥ እንደተጎነጠለ ሀይል ነው ያነሱት በኋላ ግን ምንድን ያሉት ቅባት ነው እሱ ለካ ወይ ደግሞ ቅባት ነው እሱ የሚል ማድበስበስ ሰሩበት ማለት እዩት ግቡና እዩት ችግራችሁ ምንድን ነው? በጣም ብዙ ሰዎች ስታንቀላፉ እኛ አብረን እናንቀላፋለን። ስትነቁ አብረናችሁ እንነቃለን። በትግራይ ሲኖደስ ላይ ማንም ምንም አላለም። እኔ እኔ ነኝ በትግራይ ሲኖደስ ጉዳይ እኔ በጉሌ ማለት ነው። ቢያንስ ቢያንስ ሰላሳና አርባ ቪዲዮ ሰርቻለሁ በዚህ ጉዳይ በዚህ ጉዳይ ላይ ደግሜ ደጋግሜ ደግሜ ደጋግሜ ተናግሬያለሁ። መቼም እናንተ ስታንቀላፉ አንቀላፍቼ ስትነቁ አብሬ አንነቅ። እናንተ በባነናችሁ ቁጥር መቼም ቪዲዮ አልሰራም። የእያንዳንዱ ቀን አጀንዳው ለእያንዳንዱ ቀን ቶፒካችን የተለያየ። ስለዚህ ገብታችሁ እዩት። ገብታችሁ የትና ምን የቱ ጋር እንደተናገሩ መረዳት ትችላላችሁ። የሆነው ነው እሱ። አይደለም ጥያቄው። ከዚህ በፊት እንግዲህ እንደምታቁት ሰሞኑን አቡነ ሳዊሮስ ሲመረጡ አባቶችን የሚሳደብ ትውልድ ተፈጥሯል የሚል ንግግር ተናግሯል። እውነቱ ለመናገር 99.9 የሚሆን ኦርቶዶክሳዊ ህዝብ አባቶችን እጅግ በጣም የሚያከብር ቀይ ምንጣፍ አንጥፈው የሚቀበል ቄጤማ ጎዝጉዞ የሚቀበል ሲመጡ ከመስቀል በፊት ጉልበት ዝቆዝቅ ብለ የሚስም በእውነት በእውነት በጣም ልዩ አባቶችን በእውነቱ የሚላቸው አንዳንድ እናቶች አባቶች እኮ ጳጳሳት እኮ እንደኛ የሚበሉ የሚጠጡ የማይመስለሳቸው ሰው እንደ ቅዱሳን የሚመስላቸው እንደ መላእክት እ ፍጹማን የሚመስለው ማት ህዝብ ቃል ይጎርማቻል እድሜ ለእናንተ ይህ ሁሉ ወከባና ጉርግር ያስነሳቸው እንጂ ህዝብ እኮ በጣም አክባሪው ነበር በጣም አክባሪያቸው ነበር እጅግ በጣም ግን ግማሹ ዶላር ሲያጭበረብር ተይዞ እስር ቤት ይገባል። ግማሹ የትግራይ ሲኖዶስ ይላል። ግማሹ ለምን ኦዲት ተደረግኩ ብሎ ቡራ ክርዮ ይላል። ቪዲዮ ማስረጃ አለው። አባተች እኛን አሁን እኛን መታችሁ መከራከር ትችላላች ይችላላቸ እንዲ ወናታቸ ወናታቸ አብን አረገ እኛንን እንዲያል ነው። አቡነ አብርሃም አይዶለም እንደ የኢትዮጵያ ኦርቶዶክስ ቤተክርስቲያን የአዲስ አበባ አጎረ ስብከት እንደ ሌባ በየቀኑ ፍርድ ቤት እየቆረበ ነው። ኦዲት መደረግ አለበት። የሀገረ ስብከት ሲባል የወረዳ ቤተ ክህነት ሰዎች ወጥተው እንዴት አፋቸው እንደከፈቱ ይዘገንናል። ለመስማት እንኳን ኦርቶዶክሳዊ የሆነ ሌላ ሃይማኖት ሰው ሆኖ እንኳን ያስነሱት አመፅና እንኳን ሰላምታ ይዘገንናል። ደግሞ በግል እናውቃቻለሁ የሚጎርማቸው አንዳንዶቹ፣ እዛ ውስጥ የነበሩትን ማለት እነማን እነማን እንደሆነ እናውቃቻለሁ እና ያ ሁሉ እንኳ ሰላምታ በኢትዮጵያ ኦርቶዶክስ ቤተክርስቲያን ክብራን ዝቅ የሚያደርግ ሲደረግ ይሄ አያስሰድብም እንዴ? እኛ ጨዋ ስለሆነ ህዝቡ ጨዋ ስለሆነ ነው እንጂ ሁለት ሽጉጥ ከቤቱ የተገኘው አይደለም እንዴ? ቆሲስ በላይ አምስት ነጥብ ስድስት ሚሊዮን ዶላር ከአፍሪካ ብረት ዓለም አቀፍ ዘረፋ ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሶስተኛ ከፍተኛ ስልጣን ያለው ግለሰብ ነበር። ይህ አያስወድምም። ኢትዮጵያ ጋለሞታ ነች ብሎ የተሳደበ ሰው ያንጓጠጠ ያዋረደ ሰው ጳጳስ አድርጎ ትግራይ ላይ ሲሾም ይሄ አያስወደብም እንዴ? የአህያም ስጋ የውሻም ስጋ ቅዱስ ነው፣ ክርስቶስ ከተወለደ በኋላ ሁሉ ነገር ተቀድሷል። ጋጡት ያሉት አቡነ በርናባስ ንግግራቸው አያስወደብም እንዴ? ጨዋ ስለሆነ ያልተሳደብ ነው። ሀሳብ ነው፣ በሀሳብ ነው የሞገት ነው። እውነታው ይሄ ነው። ይሄ ሚሊዮን ኦርቶዶክስ ያውቅ። እሱን እንከራከር እስቲ፣ እሱን እንነጋገር እስቲ፣ መድረክ ላይ እስቲ፣ ህዝብ ይዳኝን እስቲ እመቤታችን ድንግል ማርያም በአደባባይ ቤዛ እንዳትላት ብሎ ያንጓጠጠ ሰው አይደለም ጳጳሱ? ይሄ አያነጓጉርም እንዴ? ይቁርታ ይቁርታ እኮ ሌላ ጉዳይ ነው። እንዴት ነው እኚህ ጳጳስ የሆነ ሰው ይቁርታው ተባለ፣ ምንም ችግር የለም ነገር ግን እንዴት ነው ውዳሴ ማርያም ያልቆጠረ ሰው እንዴት ጳጳስ ሊሆን ቻል? ካለማወቅ ነው ከድፍረት ነው። ወጥተው ማስተባበያ ትምህርቱን ይስጡ ሲባል ሰጥቷል እስካሁን አልሰጡ አልሰጡም በጥቢት ያበጡ ሰዎች ናቸው ስንናገር በሌላ ነው የሚወሰደው እኛ እንደዛ አይደለም ቅናት የቤተክርስቲያን ቅናት ይዘው ይጎርማቻል መሆኑ ደግሞ ያውቃል የሚጎርማቻል እኛ የምንናገረው ጠላት የምናበዛው ችግር ውስጥ የምንገባው ቤተክርስቲያንን ከመውደድ የተነሳ እንጂ ከእንኳ ሰላምታ አይደለም እኛ እንኳ ሰላምታ ምን ያደርግልናል ምን ጉዳይ አለን ይጎርማቻል በየአጥቢያችን በየአካባቢያችን ያሉ ደብሮች ካሉ ካህናት ጋር እንኳን ቀና ብለን አንተያይም ምንናገረው ችኩር አደባባይ ስለወጣ ነው። በነገራችን ላይ እኔ አሁን ዝም ብል የኢትዮጵያ ኦርቶዶክስ ቤተክርስቲያን ጉዳይ ዝም ብል ጉዳይ ዝም የሚባል አይደለም፣ አደባባይ ፈጦ ገጦ የወጣ ጉዳይ ነው። ለምሳሌ አዲስ አበባ አገሮ ስብከት ኦዲት መደረግ አለበት ሲባል ኡ ተብሎ ለፌዴራል ፖሊስ ነው ደብዳቤ የጻፉት አቡነ ሄኖክ። ይሄ ደብዳቤ ወጥቶ ህዝቡላ አይተታል፣ ሁሉ ህዝብ አይተታል። ሎከንቲባ ጽፈት ቤት ነው የጻፉት ከዛ በኋላ ዓመፅ ሰብስበው የአዲስ አበባ ሀገረ ስብከት ወረዳ አመራሮች በሙሉ ተነስተው ያነሱት ነገር እኛ ዝም ብለን እነሱ ወጥተው ጮኸዋል። ስለዚህ እኛ ምን ነው ዝም ምን የትግራይ ሲኖዶስ አገር አለም የሰማ ጉዳይ አይደለም። የኦሮሚያ ሲኖዶስ ግዳ አገሮ የሰማ ጉዳይ አይደለም። አይቶን እንዳላየን ሰምቶን እንዳንሰማን ዝም ብንል ማድበስበስ ብንሞክርኮ ከእግዚአብሔርም ከሰውም ተጠያቂነት አለ። ስለዚህ እኛ አባቶችን ምናቅ የማንጓጠ እንኳ ሰላም መግባት አይደለም ችግሩ ግን አሁንም እንዳለችው በተጎጠኞች ነው። ቤተክርስቲያን አሁንም ችግር ውስጥ ነው ያለችው። ሎምን እራሳቸው አቡነ ዮስጣጤው ስለ ጋዜጠኛ ሲሳይ አጌና እንደነገሩት ከሆነ አምስት ጳጳሳት መንደር ውስጥ ነው ያሉታል። ምን ያደርጋል አንድ ጳጳስ መንደር ውስጥ ውጡና አገልግሉ፣ ቀድሶ ከሰው ተቆላቀሉ ብየእዩልም እንኳቸው ነው። እና ይህን ስንናገር እንግዲህ የለም አንተ ለትግሬ ያለው ጥላቻ ነው ደግሞ ያለው ጥላቻ ለአማራ ሁሉ ነገር። ግን ትችሉታ አላችሁ። አሁን አርገ እኔማ በቃ አሁን ማ እኔ እኮ በጉሌም እኮ ቤት ውስጥ እኮ እየፈራ ኮ ነው የቤት ውጭ ካሳነስኩ ብሔሯን ጠርታ ደግሞ ባለቤት እኔ እንደዚህ ብሔር ስለሆንኩ ነው የቤት ውጭ አነሰ። በጣም ከባድ ነው፣ በጣም ከባድ ነው። እና እውነቱ ለመናገር ቤተ ክርስቲያንም በሚገባ ክብር ማክበር፣ በሚገባ ፍቅር ማፍቆር ይገባል። ምንም አያደርጉም። የቤተ ክርስቲያን ስልጣኖት ነው ብላቸው በምእመናን ላይ በመንፈስ ነው እንጂ የተሸማችት በስጋ አይደሉ። ይመስለ በስጋ የተሸመው ሌላ ነው፣ በመንፈስ የተሸመው ደግሞ እናንተው ናችሁ። ስለዚህ ክብርን የሚመጥን ነገ ሲነገር የማያሳፍር አንገት የማያስደፋ እውነተኝነት፣ ቀጥተኝነት፣ ግልጽነት ያለው አካሄድ ብትሄዱ ለእናንተም ጥሩ ነው፣ ለቤተ ክርስቲያናም ጥሩ ነው። ማንም አባቶችን መናቅ ማንጓጥጥ የሚፈልገው የለም። ነገር ግን እርግጠኛኝ የምናገራቸው ነገም በህዝብ ፊት የሚያስነቅፋችሁን ስራ ከመስራት ወደኋላ አትልም። ለምን በመንፈስ ቅዱስ አልመጣችሁ? አበቅ ይሄ ነው ያሳ ሲሞቻችሁን ታደርጓላችሁ። ላይክ እና ሼር አድርገን ካልትሞቻችሁ ሰብስክራይብ ታደርጋላችሁ። መልካም ጊዜ ሆኑላቸው። እወዳችኋለሁ። ፒስ